ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ አይጠገብ አብሬያችሁ ቆይታ አድርጋለሁ። ከእኛ ጋር ቆዩም። የተማሪዎችን ምገባ ተግባራዊ በማድረግ ውጤታማ ትውልድ ለመገንባት እየሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ገለጸም። የተማሪዎች ምገባ ፕሮግራም በሰቲት ሁመራ ከተማ አስተዳደር የዞኑ ከፍተኛ አመራሮች በተገኙበት ተጀምሯል። ዝርዝሩን ከአምሳሉ አሞኘ እንከታተል።

የትምህርት ስርዓቱን በመደገፍ እንደ ሀገር ብቁ ትውልድ ለመገንባት የተማሪዎች ምገባ ፕሮግራም እያካሄደ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሑመራ ዞን ገልጿል። የ2018 ዓ ም የተማሪዎች ምገባ ፕሮግራም በዞኑ ሰቲት ሑመራ ከተማ አስተዳደር በቅድመ መደበኛ ተማሪዎች መሰጠት መጀመሩን የገለጹት የዞኑ ዋና አስተዳዳሪ ያሸት ደምለው ይህም ለትውልድ ግንባታ ትኩረት መሰጠቱን ያመላክታል ብለዋል። የተማሪዎች የምገባ ፕሮግራም አንዱ ለትምህርት ለትውልድ የሚለው ግንባታ ትኩረት የሚሰጥ ውጤታማ ትውልድ ጤናማ ትውልድ ለመገንባት መሰረቱ ቅድመ መደበኛ ነው። ከዚህ ላይ አትኩረን የምንሰራው ስራ ፍሬው ቆይተን የምናየው ይሆናል። ስለዚህ ሀገር ተረካቢ ትውልድ ለመገንባት መሰረቱ ከታች ነው ማለት ነው እና ይህን አጠናክረን እንድንሄድ ነው የከተማ አስተዳደሩ ትምህርት ጽሕፈት ቤት ኃላፊና የከተማው ከንቲባ ተወካይ ተስፋሁን ታደለ ምገባው በአምስት ትምህርት ቤቶችና ከሰባት መቶ በላይ ለሆኑ ተማሪዎች የሚደረግ ነው ብለዋል። የምገባ ፕሮግራሙ የተማሪዎችን ወደ ትምህርት ቤት የመምጣት ምጣኔ ከፍ እንደሚያደርገውም አንስተዋል። ከባለፈው አመት የወሰነ ተሞክሮ እድሜያቸው ለኦክላስ የሚመጥ ወይም ለቀደመ የሚመጥ ተማሪዎች ግን በተለያየ ምክንያት ለነዞ ሊሆን ይችላል በእንግሊዛዊ ጥሪ ነው ይችላል ትምህርት ያልመጡ መገባ ተጀመረ በኋላ ተማሪ ጥፍ ነው የመጣ ያልተመዘጋ ተማሪ እኛም ለመጣ ተማሪ በጀት እየጨመርነ እስከ መጨረሻው ለሚመጣ ተማሪ የማስተንግዶ ስራ ሰርተናል ዘንድሮም 727 ተማሪ ያለ እርግጠኛ ነኝ ምዝገባ ዴድላይን ገና ነው ያለ በክልል እስከ ጥር ብንዘጋይ ወደ 1500 1200 ሊደርስ ነው የተማሪ ቁጥር ዋና የተማሪዎች ምገባ ሕፃናትን ከትምህርት ቤቶች ጋር በማላመድ እና የወላጆችን የኢኮኖሚ ችግር በመቅረፍ ረገድ አስተዋጽኦ እንዳለው የህብረት አንደኛ እና መካከለኛ ደረጃ ትምህርት ቤት ርዕሰ መምህርት የሻለማየሁን ጠቁመዋል። ሕፃኑ ትምህርት ቤቱ እንደ ቤቱ መስሎት እንዲያደርግ ያግዘናል፣ ከመጀመሪያ ማለት ነው። ከዛም ችግር ላለባቸው ወላጆችም እንደገዛ ያረጋል ብዬ ያምናለሁ። ለራሴ አሁን ይሄ ስራ ተጨማሪ ስራ ይፈጥርልኛል፣ በየክላሱ ለመለየት። በዚህ መሰረት ለነሱ አሁን ሁለት መቶ ስድስት ምናምን ተማሪዎች አሉ። የምገባ ፕሮግራሙ ለትምህርት ጥራትና ለትውልድ ጤናማነት አስተዋጽኦ ከፍተኛ በመሆኑ ተጠናክሮ መቀጠል እንዳለበት ተጠቁሟል። የምዕራብ ጎንደር ዞን ሴቶች ህፃናትና ማህበራዊ ጉዳይ መምሪያ አካል ጉዳተኞችን በኢኮኖሚ ተጠቃሚ ለማድረግ እየሰራ መሆኑን አስታወቀም። መምሪያው አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ መልእክት ቀኑን በገንዳዋ ከተማ በውይይት አክብሯል። ኤልያስ ጋሻው ዝርዝር ዘገባ አዘጋጅቷል። በምዕራብ ጎንደር ዞን ገንዳዋ ከተማ የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ 34 ተኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ ተከብረዋል። አካል ጉዳተኝነት ሰዎች ወደውትና ፈቅደውት ሳይሆን በተፈጥሮና ሰው ሰራሽ አደጋዎች የሚከሰት ነው። ስለሆነም ለአካል ጉዳተኞች ምቹ የሆኑ ተቋማትና የስራ ሁኔታዎችን መፍጠር እንደሚገባ በውይይቱ ተመላክተዋል። በበዓሉ ላይ ያገኘናቸው አካል ጉዳተኞች እንደ ማንኛውም ሰው ስራዎችን መስራት እንደሚችሉ ገልጸው የሚመለከታቸው አካላት ድጋፍ እንዲያደርጉላቸው ጠይቀዋል። የመደገፍ መሆን ምን ማለት ካላችሁ መስራት ምንችላለን። ማንኛውንም ስራ የመስራት የምንችል አቅም አቀም አለን። እኛ ከልጉዳተኛ ሆኖ አመራር መሆን ሆነ ማይችል የለም፣ ይችላል። እኛ አካላችን ነው እንጂ ተጎዳናና ስለነባናችን አይደለም የተጎዳን። ፀሐይ ብርሃን የማያዩ አሉ፣ ቤት ውስጥ ተኝተው አሁን ድረስ ሀያ አመት አስራ አምስት አመት ይሆናል፣ ለመታዘል የማይቻል እነሱ። ምን ነው የሚያስፈልጋቸው? ወልቸር፣ ክራንች፣ ኬንም አሁን ለምሳሌ በእንጨት በምናም ተሰካክታ ነልኝ። ይሄ ቢሟላልን ነው ተገኝተዋል። የዞኑ የአካል ጉዳተኞች ፕሬዚደንት መምህር ጌታ ታደሰ የአካል ጉዳተኞች መብትና ጥቅም ለማስከበር ማህበሩ ከሚመለከታቸው አካላት ጋር በቅርበት እየሰራ መሆኑን አስረድተዋል። ብዙ የአካል ጉዳተኞችን እየተደብቀት ወደ ትምህርት ገበታ እንዲመጡ ብያንዳንዱ በየቀብሪ ተዘዋውረን ስድስት ስድስት ሺህ ብር እርዳታ ተጠቃሚ እንዲሆኑ ያደረግንበታል። ማህበሩ ከማህበራት የግል ማህበራት አሉ መንግስታዊና መንግስታዊ ካልሆኑ ጋር ከነሱ ጋር በመገናኘት መብታቸው እንዲከበር ትግል እያደረግን ነው ያለው የምዕራብ ጎንደር ዞን ሴቶች ህጻናት ማህበራዊ ጉዳይ መምሪያ ኃላፊ ተወካይና የህጻናት መብትና ደህንነት ባለሙያ አቶ መንግስቱ አለማየሁ። ማህበረሰቡ በአካል ጉዳተኞች ላይ ያለው የተዛባ አመለካከት ችግር መሆኑን ጠቅሰው ይህንን ለመቅረፍ የግንዛቤ ፈጠራ ስራዎች እየተሰሩ መሆኑን ገልጸዋል። አካል ጉዳተኞች ላይ ማህበረሰቡ የተዛባ አመለካከት ስላለው የተለያዩ የአድቮኬሲ ስራ የግንዛቤ ፈጠራ ስራዎችን የምንሰራበት ቀን ነው ዛሬ ማለት ነው። መምሪያው አካል ጉዳተኞችን በኢኮኖሚ ተጠቃሚ ለማድረግ እየሰራ መሆኑን ተወካይ ኃላፊው አስረድተዋል። የስራ እድልም እንዲፈጠርላቸው ያው እንደ መነሻ እዚህ ከተማው ላይ እንኳ ስናይ ኮንቴይነሮችን በመስጠት መነሻ ካፒታል በመስጠት ሱቅ እንዲከፍቱ ሌሎች ሌሎች የስራ እድሎች የተፈጠረላቸው ልጆች አሉ አካል ጉዳተኞች ማለት ነው። ይህን ደግሞ የመምሪያችን ያው ግፊት እያደረገ ድጋፍ እያደረገ ያለበት ሁኔታ አለ ማለት ነው። መመሪያው በቀጣይ ለአካል ጉዳተኞች የስቲክ የውልቸርና ሌሎች መሰል ድጋፍ ሰጪ ቁሳቁሶችን ለማሟላት እንደሚሰራ ተመላክተዋል። አካል ጉዳተኞች እድሉን ካገኙ ሀብት ከመፍጠር ባሻገር ለሀገር ኢኮኖሚ አበርክቷቸው የጎላ መሆኑን የጎንደር ከተማ አስተዳደር ሴት አካል ጉዳተኞች ማህበር አስታወቀም። ማህበሩ ከአንድ ሺህ በላይ ሴት አካል ጉዳተኞችን በኢኮኖሚ ተጠቃሚ እያደረገ መሆኑን አስታውቋል። ማህደር አድማሴ ዝርዝር ዘገባ አላት። አካል ጉዳት በተፈጥሮ ወይም በተለያዩ ሰው ሰራሽ ምክንያቶች ሊከሰት የሚችል ነው። በጎንደር ከተማ አስተዳደር የሴት አካል ጉዳተኞች ማህበር ከ1 ሺህ በላይ ሴት አካል ጉዳተኞችን አቅፎ ለትምህርትና ለስራ እድል እያበቃ እንደሚገኝ የማህበሩ ሰብሳቢ መምህርት በላይነት ሲሳይ ገልጸዋል። መንግስት ለአካል ጉዳተኞች የሚያደርግላቸው ድጋፍ የሚያበረታታ መሆኑን ጠቅሰዋል። በጎንደር ከተማ አስተዳደር አጠቃላይ አካል ጉዳተኛ ሴቶች 1 ሺህ 500 በስድስቱም ክፍለ ከተማ በገጠሩም አለን። አካል ጉዳተኛ ሴት ከሆነች ቤት ተቀምጣ በርን ይዘጋባት ነው። ወንድ ከሆነ ደግሞ ቤተ ክርስቲያን ወስዶ ማስቀመጥ ነው። የማህበረሰቡም የወላጁ ማስተሳሰብ ነው ይሄ። ፌዴሬሽኑ ከተቋቋመ ጀምሮ ግን በየማህበራችን በር የተዘጋባቸውን እየከፈን ትምህርት ትምህርት የሚፈልጉትን ወደ ትምህርት ስራ የሚፈልጉትን ወደ ስራ እያሰማራን እንገኛለን። የከተማ አስተዳደሩ ከንቲባው ለአካል ጉዳተኞች አመለካከቱ ከፍ ያለ ነው። አካል ጉዳተኞች እድሉን ካገኙና ሁኔታዎች ከተመቻቸላቸው ለራሳቸው ሀብት ከመፍጠር ባሻገር ለሀገር ኢኮኖሚ አበርክቷቸው የጎላ ነው ያሉት መምህርት በላይነሽ በማህበራቸው አካል ጉዳተኞችን በተለያዩ የስራ መስኩ ተሰማርተው በኢኮኖሚ ተጠቃሚ መሆናቸውን ገልጸዋል። አካል ጉዳተኛ ሴቶች መለመን የለባቸውም፣ ልመና ማጥፋት አለብን የሚለውን መርህ ይዞ አሁን የምታዩት ሱቅ በጎንደር ዩኒቨርሲቲ ስራና ስልጠና የተሰጠን ነው። ባዘዞ ጸዳ ክፍለ ከተማ ደግሞ ተፈናቅለው የመጡ ሴት አካል ጉዳተኞች ሀያ ሴቶች በደሮ እርባታ አሁንም በአዞ ጸዳ ክፍለ ከተማ አትክልት የጓሮ የከተማ ግብርና የሚለው ላይ ሰጥቶን ዘጠኝ ኩንታል ድንች አምርተዋል። ፈንዱ የመጣው ከኢትዮጵያ ሴት አካል ጉዳተኞች ብሔራዊ ማህበር የመጣ ነው። በማህበሩ የስራ እድል ተፈጥሮላቸው ያገኘ ናቸው። ሴት አካል ጉዳተኞች በበኩላቸው ባገኙት አጋጣሚ ደስተኛ እንደሆኑና በህይወታቸው ለውጥ እንዳመጡ አንስተዋል። በመጀመሪያ የወኛ አካል ጉዳተኞች በቤት ውስጥ ስለምንኖር እኛን ከቤት ውስጥ አውጥቶ ወደዚህ ስራ ለማሰማራት ውበትዬ በላይነሽ ጥረት ወደዚህ ስራ ገብተን ራሳችን እንድናውቅ አደረገችን። ከዛም ደግሞ ተጠቃሚ ሆነናል። ከትግራይ ነው የነበርና ተፈናቅለን ቀብሮ ሜዳ ነው ያለነው። የሴቶች አካል ጉዳተኛ ከትዬ በላይነች ተደራጅተን አትክልት እንሰራለን። ከቤት ቁጭ ብዬ ከምውልና አሁን ደስተኛ ነኝ። የልጄ ስም መሰረት ሀፍቴ ትባላለች። ያው መስማት የተሳናትናት ናት። የተደራጀ ነው። በዶሮ እንትና በዶሮ እርባታ ነው የተደራጀ ነው። ቦታም ተሰጥቶና አሁን ጥሩ ነው ያለ ነው እየሰራ ነው ያለን። ከአርባ በላይ ሴት አካል ጉዳተኞች በተለያዩ የስራ መስክ እንደተሰማሩና ማህበሩን ለማጠናከር እየሰሩ እንደሆነ የነገሩን ደግሞ በጎንደር ከተማ አስተዳድር ያዘዞ ጠዳ ክፍለ ከተማ ማህበራዊ ዘርፍ ኃላፊ እናን እየካሳሁን ናቸው። ክፍለ ከተማቸውን በተለይ እንደ ማህበራዊ ዘርፍ የአካል ጉዳተኞችን የግንዛቤ ፈጠራም ወደ ኢኮኖሚ ሲመጡም ልዩ ድጋፍ እናደርጋለን። በዚህም መሰረት ወደ ስራ የገቡ አካል ጉዳተኞች አሉን። መጀመሪያ ሴት የአካል ጉዳተኛ ማህበሩን ለማጠናከር እነሱ ሲንቀሳቀሱ ሲሰሩ ገቢ ያስፈልጋቸዋል፣ የትራንስፖርት ያስፈልጋቸዋል። በዚህኛው ዓመት ብቻ እስከ ሰኔ በነበረው ከአርባ በላይ ሴት አካል ጉዳተኞችን አሳትፈናል። በዚህም አንደኛው በዶሮ እርባታ በተመሳሳይ አትክልትና ፍራፍሬም ወደ ስራ ገብተዋል። የአካል ጉዳተኞች ተጠቃሚነት ለማረጋገጥ የሚመለከታቸው ሁሉ አዎንታዊ አስተዋጽኦ ማበርከት እንደሚገባቸው የጎንደር ከተማ አስተዳደር ሴት አካል ጉዳተኞች ማህበር አሳስቧል። አካል ጉዳተኞችን ተጠቃሚ ለማድረግ የወጡ ሕጎች በሚፈለገው ልክ ተግባራዊ እየተደረጉ አለመሆኑን የሕግ ባለሙያ ተናገሩም። የጎንደር ከተማ አስተዳደር ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ በበኩሉ ለአካል ጉዳተኞች የወጡ የስራ ቅጥር መብቶቻቸው ተግባራዊ እንዲሆኑ እየሰራ መሆኑን ገልጿል። ደስታ ካሳ ተጨማሪ አለው። በድንገተኛ አደጋዎችና በተፈጥሮ አማካኝነት በሰው ልጆች የሚከሰተው የአካል ጉዳት በማንኛውም ጊዜና ወቅት በድንገት ሊያጋጥም የሚችል ጉዳት ነው። በዚህም በተለያዩ ምክንያቶች ጉዳት ያጋጠማቸው በርካታ አካል ጉዳተኞች አሉ። እነዚህ የችግሩ ተጋላጮች በተለያዩ የስራ ዘርፎች ላይ ተጠቃሚ እንዲሆኑ የሚደነግጉ ህጎች መኖራቸውን የህግ ባለሙያው ጓዴ ደመቀ ያነሳሉ። አም 68 ዝባር 200 የሚባል አዋጅ አለ። ኢትዮጵያ አካል ጉዳተኞች ስራ ዕድል ማግኘት እንዳለባቸው፣ የስራ ምቹ ሁኔታ እንደመፈጠር፣ ቅድሚያ ቅጥር እንደሚያገኙ የተለየ የድጋፍ እንደሚያስፈልጋቸው ይገልጻል። እዛ በተጨማሪ ኢትዮጵያ የፈረመቻቸው የበርካታ የዓለም አቀፍ ህጎች አሉ። ኢትዮጵያ በተባበሩ መንግስታት ድርጅት የፈረመቻቸው ህጎችና በሀገር ደረጃ አካል ጉዳተኞችን ያማክላሉ ብላ ያወጣቻቸው ህጎች አስገዳጅና እንደ ወንጀል የሚታዩ ይሁኑ እንጂ በወንጀል የሚያስጠይቁ እንዳልሆኑም የህግ ባለሙያው ያብራራሉ። ህጎቹ በራሳቸው እኮ አስገዳጅ ናቸው፣ ነገር ግን ህግና ተግባሩን ስታየው የተለያየ ነው። አንድ ምሳሌ ላንሳልህ። የህንፃ አዋጁ 624/2001 የሚባል አንቀጽ 36 አንድና ሁለት ላይ ምንድን ነው የሚለው? ማንኛውም ህንፃ ሲሰራ አካል ጉዳተኞችን ማካተት አለበት ይላል። ካላካተተ ሊፈርስ ይገባል ይላል። የተባበሩት መንግስታት ድርጅት ህግ ኢትዮጵያ ፈረመች። ይህን ባትፈጽም የሚደርስባት ግዴታ ያው ከተባበሩት መንግስታት ከሚሰጠው ጥቅማ ጥቅም መገለል ሊሆን ይችላል። እዛ ባለፈ ድጋፍ ማግኘት ምናምን ነው የሚቀርባት እንጂ እሷንን ወደ ፍርድ ቤት የሚጠይቅ የለም። በህይወት አጋጣሚ በአይኑ ላይ ጉዳት እንደደረሰበት የነገረን ወጣት ገብረ ህይወት አዳነ አካል ጉዳተኞችን ተጠቃሚ ለማድረግ የወጡ ህጎች በተገቢው መንገድ ተግባራዊ እየተደረጉ አለመሆኑን በተዘዋወረባቸው ተቋማት መታዘቡን ያነሳል። አሁን ላይ ጎንደር ከተማ አስተዳደር ከንቲባ ጽፈት ቤት በወሰነው ውሳኔ መሰረት የስራ እድል እንደተፈጠረለትም ገልጿል። እንጅ ላይ አይተገበርም። አሁን አሁን ግን ራሳቸው እያሰቡ ራሳቸው እያጸደቁ እያሻሻሉ ምትወታል። በፍላጎቴ አባሳሙኤል ቀበሌና ወይም አዞ ጠዳ ክፍለከ ከተማ እንድመደብ ያደረጉት ራሴ ቀጠር ወጥቶ አይደለም ከንቲባ ሆነ ስማችን ዝርዝራ ወጥቶ የዘጠስተዋ ሰዎች በሲቪል ሰርቪስ እንድንከተል። ያደረገው የአማራ ክልል መንግስት በ2013 ዓ ም ያወጣው የአካል ጉዳት ልዩ ልዩ መመሪያዎችን መሰረት በማድረግ የጎንደር ከተማ አስተዳደር በ2017 በጀት ዓመት 11 አካል ጉዳተኞች የስራ ድል ተጠቃሚ እንዲሆኑ ማድረጉን የከተማ አስተዳደሩ ሲቪል ሰርቪስና የሰዋት መምሪያ አስተዳደር ህጎች ቡድን መሪ ትርንጎ ተገኘ ገልጸዋል። ለከተማ አስተዳደሩ ወደ 11 የአካል ጉዳተኞች እንዳሉን መረጃ ላይ የተሰጠን የከተማ አስተዳደሩ ባለን የአካል ጉዳተኛ በጀት ያዘል 11ዱን የአካል ጉዳተኛ በጀት ይዞ ፈቅዶላቸው ባለው መደብ ላይ እንድናስተናግድ ሰጠን። ይህም መሰረት አድርገን የጎንደር ከተማ ሲቪል ሰስ ባለፈው ዓመት የ2017ን አምስት አካል ጉዳተኞችን በቀጥታ መደብ አስተናግድናል። የተፈላጊ ችሎታ የትምህርት ዝግጅቱን በሚያሟሉት ማለት ነው። እነዚህን ቋሚ አድርገን አስተናግደናል። እነዚህን አካል ጉዳተኞች ካስተናገድን በኋላ ስድስቶቹን ትምህርት ዘርፍ ነው የሚመለከተው። እነዚህ መምህራን የአካል ጉዳተኞች አሉ። እነሱን ለትምህርት መምሪያ የቀጥታ ምደባ እንዲያደርግላቸው ሰጠናል። አካል ጉዳተኞችን አካታች ለማድረግ የወጡ ሕጎችን በመተግበር ተጠቃሚነታቸው ማረጋገጥ እንደሚገባ ተጠቁሟል። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብና ከልብ እናመሰግናለን። ከዜናዎቹ ጋር ተስፋ ጠገብ አብሬያችሁ ቆይታ አድርጊ ያለሁ ጤና ያስጥለን።